ኹስነል ሁሉቅ ብሎ ማለት እንዴት ያለ ነው መልካም ስነመግባር ብሎ ማለት ሸቂቀልበለኺ የሚባሉትና ኢብራሂም እብኑ አድሃም የሚባሉት በዓለም ላይ የታወቁ የአሊሞ ልጆች ናቸው አንድ ቀን ተገናኙና አይተዋወቁም ነበር ተዘያየሩና ኢብራሂም እብኑ አድሃም መቸም በዓለም ላይ መሽሁር ናቸው ሸቂቀልበለኺ የሚባሉት ያው መቸም መስቱር ናቸው ይህን ያህል ተገናኙና ተዘያየሩና ከይፈ አንቱም አሏቸው ሸቂቀል በለ ሸቂ ቀል በለኺ እብራሂም እብኑ ዐድሃምን ከይፈ አንቱም አሏቸው፣ እንዴትናችሁ፣ እንዲያው እንዲምናችሁ፣ እንዴትናችሁ አሏቸው። አልሐምዱሊላህ ኢዛ ወጀድና ሸከርና ወኢዛ ፈቀድና ሶበርና አሉ። አልሐምዱሊላህ እኛ ያገኘን ጊዜ አልሐምዱሊላህ በለን ጌታችንና ሸከራለን አሉ። ወኢዛ ፈቀድና ሶበርና አሉ። ሞ ያጣን ጊዜ ደግሞ እንታገሳለን። አጣም ብለን አንብሰከሰክም፣ አንበሳጭም፣ እንሶብራለን አሉ። ማሻአላ ሀከዛ ፊ ቢላዲና ኪላቡ በለክ አሉ ሸቂቅ እነ እብራ እንትና ሸቀል በለክ ማሻአላ፣ እኛም ሀገር አንድ በለክ የሚሉ ሰውዬ ነበር። የእሱ ውሾች እንደ እናንተ ናቸው። ማሻአላ የውሻ ሀለት ይዛቸዋል ማለት ነው አሏቸው